ትንሿ መርሜድና ልዑሉ። ከረጅም ዓመታት በፊት ስድስት መርሜዶች ከአያታቸው እና ንጉስ ከሆኑ አባታቸው ጋር በባህር ውስጥ ይኖሩ ነበር። ሁሉም የመርሜድ ልዕልቶች በጣም ቆንጆ ሲሆኑ፣ ትንሿ መርሜድ ግን ከሁሉ በላይ በጣም ቆንጆ ነበረች። እንዲሁም ዘፈን መስፈን የምትችል ሲሆን ድምጿም እጅግ ማራኪና ውብ ነበር። ሁሉም የባህር ፍጥረቶች ትንሿ መርሜድን ለመስማት የሚሰባሰቡ ነበር። ስድስቱን መርሜዶች ከባህር በላይ ስላለው ዓለም አያታቸው ስትነግራቸው በጉጉትና በደስታ ያዳምጧት ነበር። አያታቸውም ከዚህ ባህር በላይ መርከቦች የሚባሉ በውሃ ላይ የሚንሳፈፉ አካላት አሉ፣ የባህር ዳርቻዎችም ባሻዎች የተሞሉ ሲሆን በደረቁ መሬት ላይም ሰዎች የሚባሉ ፍጥረታት ይኖራሉ አለቻቸው። አንዷን መርሜድ ሰዎች ምን አይነቶች ናቸው ስትል ጠየቀቻት። አያታቸውም መልሳ ሰዎች እንደኛው አይነት ፍጥረት ሲኖሩ በጭራ ፋንታ እግር የሚባል አካል ያላቸው ናቸው ስለዚህ በመሬት ላይ መራመድ ይችላሉ፣ አለቻቸው። አንዷን መልሳ እኛ እነዚህን መጎብኘት እንችላለን ስትል አያቷን ጠየቀቻት። አያቷን መልሳ አዎ፣ ነገር ግን አሁን አይደለም። 16 ዓመት ሲሞላችሁ ወደ ባህሩ ጫፍ እንድትወጡ ይፈቀድላችኋል። ከዚያም በድንጋይ ላይ ተቀምጣችሁ መርከቦችን ታያላችሁ። በጣምም ካልፈራችሁ ወደ ባህሩ ደሴት በመሄድ ሰዎችን፣ ዛፎችን፣ እንዲሁም ከተሞችን መመልከት ትችላላችሁ። ነገር ግን በጣም መጠንቀቅ አለባችሁ። ሰዎች እናንተን ካዩችሁ ሊያጠቋችሁ ይችላል፣ አለቻቸው። ሁሉም መርሜዶች አያታቸው የነገረቻቸው ነገር ስለገባቸው አንገታቸውን ነቀነቁ። በቀጣዩም ክረምት ታላቋ መርሜድ 16 ዓመት ስለሞላት ወደ መሬት ሄደች። በተመለሰችም ጊዜ ለእህቶቿ ያየችውን ነገር በሙሉ በአግራሞትና በመደነቅ አንድም ሳታስቀር ነገረቻቸው። በቀጣይም ሁሉም መርሜዶች 16 ሲሆናቸው ተራ በተራ ወደ መሬት በመሄድ ተመለሱ፣ ከትንሿ መርሜድ በቀር። ትንሿ መርሜድም ምድርን የማየት ፍላጎቷ የትየለሌ ደረሰ። በስተመጨረሻም ትንሿ መርሜድ 16 ዓመት ሞላት። በደስታ ውስጥ ሆና እህቶቿን ከተሰናበተች በኋላ በፍጥነት ወደ ባህሩ ጫፍ መዋኘት ጀመረች። በስተመጨረሻ ምድር ላይ ደረሰች። የምድርን ሁሉ ነገር በአግራሞትና በደስታ ተመለከተች። ፀሐይዋ መጥለቅ ስትጀምር ትንሿ መርሜት ትልቅ መርከብ ተመለከተች። መርከቡን በመብራቶች የተዋበ እንዲሁም በሙዚቃና በዳንስ የተሞላ ነበር። በመርከቡ ላይም አንድ ቆንጆ ፀጉሩም ወርቃማ የሆነ አይኑም እንደ ባልጩት ጥቁር የሆነ ወጣት ልዑል ነበር ትንሿ መርሜድም ይሄ ልዑል መሆን አለበት ዛሬም ልደቱ መሰለኝ ደግሞ በጣም ቆንጆ ነው አለች በድንገት ግን ሰማዩ ጠቆረ መብረቅና የባህር ሞገድ መርከቢቷን አናወጣት የባህር ሞገዱ በጣም እየጨመረ በመሄዱ መርከቢቷን ሊሰባብራት ደረሰ በመርከቢቷ ላይ ያሉ ሰዎች በሙሉ ራሳቸውን ለማዳን መሯሯት ጀመሩ ልዑሉ ግን በድንጋጤ ደርቆ ቀረ ማዕበሉም እየጨመረ በመሄድ ልዑሉን ከመርከቢቷ ጋር አጋጭው። በዚህም ራሱን ሳተ፣ መርከቧም ሰጠመች። የተፈጠረውን ነገር ስትመለከት የነበረችው ትንሿ መርሜድ ልዑሉን ማዳን አለብኝ በማለት ወደ ተሰበረው መርከብ ዘንድ ሄደች። ልዑሉም እንዳይሰጥም ተሸክማ ወደ ባህር ዳርቻ ወሰደችው። ትንሿ መርሜድም ልዑሉን ለማዳን መስፈን ጀመረች። ፀሐዋም እንደወጣች ልዑሉ ነቃ፣ አይኖቹንም ገለጠ። ትንሿ መርሜድ አጠገቡ ተቀምጣ ስትዘፍን ተመለከታት። ልዑሉም ሕይወቴን አዳንሸልኝ፣ ከዛም እየዘፈንሽልኝ ነው። ቆይ አንቺ ማን ነሽ አላት። የዚህን ጊዜ ትንሿ መርሜድ የሰዎችን ድምፅ ወደ እነሱ ሲመጣ ሰማች። ማንም ሰው ሳያት ለመመለስ በማሰብ ወደ ባህሩ ውስጥ ገባች። እየዋኘችም ወደ ቤተሰቦቿ ጋር ሄደች። አያቷና እህቶቿ በደስታ ተቀበሏት። እህቶቿም እስቲ ስላየሾ ነገር ንገሪን አሏት። ነገር ግን ትንሿ መርሜድ ወሬዋ እንዳለ ስለ ልዑሉ ብቻ ሆነ። በድጋሚም እሱን ማየት እንደምትፈልግና እንደወደደችው ነገረቻቸው። አያቷም ልጄ ይሄ እኮ ሊሆን የሚችል ነገር አይደለም፣ እሱ እኮ ሰው ነው በመሬት ላይ የሚኖር፣ አንቺ ደግሞ መርሜድ በውሃ ውስጥ የምትኖሪ፣ ስለዚህ አብራችሁ መኖር አትችሉም። ጥሩ አማራጭ ብትረሺው ነው አለቻት። ትንሿ መርሜድ ያየችውን ልዑል ልትረሳው ብትሞክርም መርሳት ግን አልቻለች። ቀን በቀን በልዑሉ ፍቅር እየተጎዳች ሄደች። እንደ ድሮ ደስተኛ መሆን መስፈንም አቆመች። በዚህም ነገር የተጨነቁት እህቶቿ ወደ አባትና አያታቸው ጋር ሄዱ። የተፈጠረውን ነገር በሙሉ በማስረዳት ምን ማድረግ እንደሚችሉ ጠየቋቸው። አያታቸውን መልሳም ለዚህ ነገር መልስ ያላት የባህሯ ጠንቋይ ብቻ ነች፣ ነገር ግን ጠንቋይዋ እጅግ ክፉ ነች አለች። ንጉሱም መልሶ ይሄ ነገር በጣም አደገኛ ነው፣ ስለዚህ በፍጹም አይሆንም አለ። እህቶቿም ያላስተዋሉት ነገር ቢኖር ትንሿ መርሜድ ተደብቃ የሚያወሩትን ነገር በሙሉ መስማቷን ነው። ትንሿ መርሜድም አያቷ ያለችውን ነገር በሙሉ ሰማች። ቀጥላም ቀጥታ ወደ ባህር ጠንቋዋ ዘንድ መዋኘት ጀመረች። ሁለት እህቶቿም በድብቅ ተከተሏት። የባህር ጠንቋያም በጣም አስፈሪ በሆነ የባህር ክፍል ውስጥ ትኖራለች። ትንሿ መርሜድ ቦታውን ባየችው ጊዜ በመፍራት ተመለሰች። ነገር ግን ስለ ልዑሉ ባሰበች ጊዜ በድፍረት ወደ ባህር ጠንቋይ ዘንድ ሄደች። የባህር ጠንቋዋም ለምን ወደዚህ እንደመጣሽ አውቃለሁ። ከሰው ልጅ ፍቅር ይዞሻል አይደል? አለቻት። ትንሿ መርሜድም አዎ ብላ መለሰች። ጠንቋዋም መልሳ ስለዚህ በጭራ ፋንታ እግር እንዲኖረች ትፈልጊያለሽ? አለቻት። ትንሿ መርሜድም አዎ፣ ልትረጂኝ ትችያለሽን? አለቻት። ጠንቋዋም ነገር ግን አስተውይ፣ አንዴ ሰው ከሆንሽ መቼም ቢሆን መርሜድ መሆን አትችይም። እርግጠኛ ነሽ አለቻት ትንሿ መርሜድም አዎ እርግጠኛ ነኝ አለቻት ጠንቋዩም ነገር ግን በምላሹ እኔ ምን አገኛለሁ ከአንቺ በጣም ቆንጆ የሆነው ድምፅሽን እንድትሰጭኝ እፈልጋለሁ አለቻት ትንሿ መርሜድም ድምፄን ከወሰድሽ ልዑሉን እንዴት አድርጌ አወራዋለሁ አለቻት ጠንቋዩም እሱ የአንቺ ጉዳይ ነው እንዴት እንደምትወጂው ማሳየት ያለብሽ አንቺ ነሽ እሱ ከወደደሽ ድምፅሽን እኔ እመልስልሻለሁ ነገር ግን እንዲወድሽ ማድረግ ካልቻልሽ፣ ለዘላለም ማውራት አትችም። ቤተሰቦችሽንም ለዘላለም አታያቸው። እርግጠኛ ነሽ? አሁን ማድረግ ትፈልጊያለሽ? አለቻት ትንሿ መርሜድም አሁ ስትል መለሰች። የባህር ጠንቋይዋ መድኃኒት በመቀመም በብልቃጥ አድርጋ ለትንሿ መርሜድ ሰጠቻት። ቀጥላም ጠንቋይዋ ይህንን ይዘሽ ወደ ላይ ውጪ፣ ወደ ደሴቱ ጋርም እየዋኘሽ ይጂ የሎሎ ቤተመንግስት መንግስት ጋር እንደደረሽ መድኃኒቱን ጠጪ፣ እናም ተኚ። ስትነቂ የራስሽን ሰው ሆነች ታገኘዋለሽ አለቻት። ትንሿ መርሜድም እየዋኘች ከጠንቋዋ ቤት ወጣች። ተደብቀውም የሆነውን ነገር ሁሉ ሲመለከቱት የነበሩት ሁለቱ እህቶቿ ወደ እሷ ጋር መጡ። ቀርበውም እባክሽ እህታችን ይህንን ነገር አታድርጊ፣ በጣም አደገኛ ነው አሏት። ትንሿ መርሜድም እህቶችም እናንተንም ወዳችኋለሁ ነገር ግን ያለ ልዑሉ እኔ መኖር አልችልም። ደግሞ አባቴን፣ አያቴን እንዲሁም እህቶቼን ተሰናበቱልኝ። ደግሜ እንደማያችሁ ተስፋ አደርጋለሁ በማለት ተሰናብታቸው ሄደች። ትንሿ መርሜድ እየዋኘች ደሴቱ ጋር ደረሰች። ጠንቋያም እንዳለቻት በብልቃጥ ያለውን መድኃኒት ከጠጣች በኋላ ወዲያውኑ ተኛች። በማግስቱ ማለዳ ትንሿ መርሜድ ከተኛችበት ነቃች። ጅራቷም በእግር ተተክቶ ራሷንም ሰው ሆና አገኘችው። ተነስታ ለመራመድ ሞከረች። ነገር ግን እግሯ መራመድ ስላለመደ አቃታት። እየተንገዳገረች ሳለም ልዑሉ ከኋላዋ በመምጣት ደግፎ አስነሳት። ትንሿ መርሜድም ልዑሉን ባየችው ጊዜ ደንገጣ አቀረች። ልዑሉም ደናነሽ፣ ቆይ አንቺ ማነሽ? ፊትሽን ግን የሆነ ቦታ አውቀዋለሁ አዲስ አልሆነብኝም አላት። ትንሿ መርሜድ ግን ምንም መመለስ አቃታት። ልዑሉም ደጋግሞ ሊያናግራት ቢሞክርም ትንሿ መርሜድ ግን ፈገግ ከማለት ውጪ ሌላ ምንም መልስ መመለስ አቃታት። ልዑሉም ትንሿ መርሜድ ይዞ ወደ ቤተ መንግስቱ ወሰዳት። የግዛቱ ሰዎችም በትንሿ መርሜድ ውበት በጣም ተገረሙ። ልዑሉም ምንም እንኳን ማውራት ባትችል፣ ከትንሿ መርሜድ ጋር ጊዜ ማሳለፍን የዘውትር ስራው አደረገው። በሕይወቱ ያሳለፋቸውን ነገሮች እንዴት ከባህር ማዕበል እንደተረፈም ጭምር ይነግራታል። በወሬያቸውም መሃል አንድ መርከብ መጣ። ልዑሉም ከዚህ መርከብ ነው ከሞት የተረፍኩት በጣም በቅርቡ ደግሞ በዚህ መርከብ ውስጥ አገባለሁ። ቤተሰቦቼ ከሌላ ግዛተ መንግስት ሚስት አግኝተውልኛል አላት። ትንሿ መርሜድ ይህንን በሰማች ጊዜ ዓይኗ በእንባ ተሞላ፣ ልቧም ሲሰባበር ተሰማት። ልዑሉም ለምንድን ያዘንሹ? ቤተሰቦቼ ለእኔ ጥሩ እንደሚያስቡልኝ አውቃለሁ ግን እኔ የእውነት የምወዳት ያቺን ሕይወቴን ያዳናችልኝን ነው አላት። ትንሿ መርሜድም ይህንን ቃል እንደሰማች ከልቧ ውስጥ የሆነ ነገር ሲወጣ ተሰማት። የልዑሉን እጆችንም በመያዝ ከባህር ውስጥ ያተረፍኩ እኔ ነኝ አለችው። ልዑሉም ድምጿን እንደሰማ አንቺ አሁን ድምፅሽን አስታወስኩት፣ አዎ አንቺ ነሽ ያዳንሽ ቆንጅዬ ልጅ አላት። ትንሿ መርሜድም አዎ እኔ ነኝ ያዳንኩ፣ ከዛ ቀን ጀምሮ በጣም ነው ወደድኩ አለችው። ልዑሉም እኔም ምወድሻለሁ፣ ታገቢኛለሽ ቆንጅዬ አላት። ትንሿ መርሜድም አዎ ደስ ይለኛል አለችው። አይኖቿም በደስታ እንባ ተሞሉ። ልዑሉም ትንሿ መርሜድን ይዞ ወደ ቤተሰቦቹ በመሄድ እሷን ማግባት እንደሚፈልግ ነገራቸው። የሚቀጥለውን ቀን በመርከብ ላይ ተጋቡ። ትንሿ መርሜድን ቤተሰቦቿን በባህር ላይ ተመለከተቻቸው። ልዑሉና ትንሿ መርሜድ ቀሪ ዘመናቸውን በደስታ ኖሩ።